እንግዲህ ለሰላም ፓስፖርቷን ያልመለሰበት ምክንያት ሰላም እነሱ እንድታረቁ ብላ አስባ ከኢትዮጵያ መታ የልጁ እናት ተብዬዋን ለማጣራት ነበር የመጣችው። ሰኢድ ደግሞ የልጁን እናት ለማጣራት ሳይሆን የመጣችው እኔና ሱመያ እንዳንገናኝ ለማድረግ ስለሆነ አንቺ ህይወቴን እንዳመሰቃቀልሺው፣ አንቺ ህይወቴን እንዳበላሸሽ እኔም አንቺን በአጭሩ በትንሿ እኔ የምቀምሰውን ስቃይ እኔ የምንከራተተውን መከራ እኔ መከራ የምበላውን መከራ የማሳልፈውን ስቃይ የማሳልፈውን ጉዳት በትንሹም ቢሆን አሳይሻለሁ ፓስፖርትሽን አልመልስም ብሎ ክክም አለ ሰውዬው። ይኸው ፓስፖርትሽን አልሰጥም፣ እስኪ ቤት እንደምትሄጂ ዋጋ መክፈል አለብሽ። ለሰውዬው ሳይሆን መሮጥ ያለብሽ መጀመሪያ የራስሽን ሕይወት ማስተካከል መቻል አለብሽ። የእውነት ልብሽ ቀና ቢሆን ኖሮ እኔን ቀርመሽ ሰነአት ገቢም ነበረ። የገባሽው ለተንኮል ስለሆነ ተንኮል በትንሹ እንዴት እንደሆነ አሳይሻለሁ ብሎ ይህንን ነገር አደረገ። በምን ምክንያት? ሰላም ለነሱ እንድታረቁ ካላት ጉጉት አንፃር ነው ይህን ነገር ያደረገችው። አቶ ሰኢዲ ግን ይህን ነገር መረዳት አልቻለም። ሊረዳትም አልቻለም። ወደፊትም አይረዳትም። አሁንም አይረዳትም። ለምን ተታውቃላችሁ? እሷ አሁን ላይ ሰላም እኛ እንድንታረቅ አትፈልግም። ለዛም ፓስፖርቷን አልመልስም። ምንም እንኳን ባይሰራልኝ፣ ፓስፖርቷ ለእኔ ምንም አይሰራልኝም። ለእሷ ግን ይሰራላታል። ለእሷ ግን ብዙ ነገር ታደርግበታለች። በአጭሩ እንኳ ሌላ ነገር ማድረጉን ትታችሁት ወደ አገር መግባት እንደማትችል ስለሚያውቅ ብቻ ያላት አንድና አንድ አማራጭ ባህር ነው። ይሄው ዛሬ በባህር ልትሄድ ተነሳች ማለት ነው። ግን በባህር የሄደ ሁሉ አይሞትም፣ አትፍሪ። ሁሉም ነገር አላህ የቀደረውና አላህ የጻፈው ሆኖ የሚሆነው። ለሁሉም ነገር አንቺ ጥሩ አስበሽ ነው ያደረግሽው ሁሉንም ነገር። እንግዲህ ደግሞ ምላሹ ይሄ ከሆነ ሁሉም ነገር ብቻ ካላህ ይገኛል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁ በሰላማችሁ ብዙ አለ ሀገራችንን ሰላም ያድረግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። እንግዲህ ምንድነው እሱ ያው ሰኢድ ተለመነ አስለመንኩት። እኔ በራሴ በጣም በብዙ ሰው ዩቱብ ላይ ያለቀኩት ብዙ ነገር አለ። አስለመንኩኝ፣ አስጠየቅኩት። የሰላምን ፓስፖርት አልሰጥም አለ ማለት ነው። አልሰጣትም። እሷ ለእኛ መታረቅ አስባ ሳይሆን ለእኛ እንድንጣላ እኛ እንድንራራቅ አስባና ቅዳሜ የመጣች ስለሆነች በትንሹም ቢሆን እሷ እንድትጎዳ እሷ እኔ የቀመስኩትን ነገር በሙሉ በትንሹም እንድትቀምስ ስለምፈልግ አልሰጥም ብሎ እምቢያለ ማለት ነው። ግን ሰላም ደግሞ ይመስለኛል ሰላም ይህን ሁሉ ነገር ያደረገችው በንጹህ ልብ ነው። እንግዲህ እኔ እስከማውቀው ድረስ ሰላም እንድታረቁ በመፈለግ እንጂ እኔ እንዳይታረቁ ባለመፈለግ ይህን ሁሉ ነገር ታደርጋለች ብዬ አላስብም። አሁንም አላስብም፣ ወደፊትም አላስብም። እና ሰኢድ ደግሞ ይህንን ነገር እየተረዳት አይደለም፣ አልተረዳትም። ሰዎች ሰላም አሁን እነሱን ለማስታረቅ ከኢትዮጵያ እሱን ቀድማ በመምጣቷ ሰይድ ለምን እኔን ቀድማ መጣች? ከእኔ ቀድማ የመጣችበት ምክንያት ምንድን ነው? የልጅቱን እናት የእውነት ማግኘት ነው ወይስ ማስጠፋት ነው አላማዋ? ያንን አላማዋን በግልጽ እስካልተናገረች ድረስ ፓስፖርቷን አልሰጥም ብሎ ግግም አለ። እውነትም ፓስፖርቷን ሳይሰጣት ይሄው በባህር ልትሄድ ነው። ዛሬ ሄዳለች ማለት ነው። እንግዲህ እንዳያችሁት የለቀቀችውን ቪዲዮ አደን ያለችው በባህር ልትሄድ ነው። አሁን እሷ ባህር በጣም ነው የምትፈራ፣ በጣም ትፈራለች። በባህር አይታውም፣ አታቅም ሄዳበትም አታውቅም። ለእሷ ከባድ ነገር ነው። ግን ደግሞ አንቺን አላህ በሰላም ያስገባሽ። በባህር ሄደ ሁሉ ይሞታል ማለት አይደለም። በባህር ሄደ ሁሉ አደጋ ይደርስበታል ማለት አይደለም። ሰው በአውሮፕላንም በአየርም ሄዶ አደጋ ሊደርስበት ይችላል። ያለ ቀዳና ቀደር ነው ምንም ማድረግ አይቻልም አላህ የጻፈውን አላህ የወሰነውን የሚሆነው ይህ ሁሉ ነገር የሚሆነው ሁሉም ሰው በንጹህ ልቡ ሊያደርግ የሚጀምረው ነገር ወደ ክፋት ይቀየርና መካከል ላይ ተንኮለስ በስ ያለ መረዳዳት ያለ መገነዛዘብ በመሀል ቤት ሲፈጠር ብዙ ወከባና ብዙ ዝግቦች ይፈጠራሉ በዚህ አጋጣሚ ምን ተፈጠረ አለመግባባት ይሄ አለመግባባት ደግሞ ትልቅ ጣጣ ይዞብን መጣ ማለት ነው እና አንቺ አትፍሪ አይዞሽ በርቺ ፈጣሪ በሰላም ሀገርሽ ያስገባሽ። ሲቀጥል ደግሞ አትጨናነቂ። ብቻ ለምታምኑ ፈጣሪሽ ንገሪ። ሁሉም ነገር ፈጣሪ ባለው መንገድ ይሆንልሻል። አላህ ያሳካልሻል። ብቻ ሁሉንም አላህ አንተ ታውቃለህ። በየ ውስጥሽን እንግዲህ የሚያውቀው አንድ ፈጣሪ ነው። የሰው ልጅ እንግዲህ ሁላችንም የምናደርገውን የውስጣችንን ካላህ ውጪ የሚያውቅልን ማንም ነገር የለም። እኛ የምናደርገው ለጥሩ ብለን የምናደርገው ነገር በሙሉ በመጥፎ እየሆነ በመጥፎ እየተተረጎመ አሁን ላይ ጭራሽ ጓደኝነታችን ሁሉ እየተደፈራረሰ በቃ የሚያስጠላ ነገር ላይ ነው እኛ ራሳችን የደረስ ነው ማለት ነው። ግን ይሄ ሁሉ አንድ ቀን ጊዜ ይመጣና ሁሉም ሰው መረዳት ያለበትን ነገር ሲረዳ መረዳት ያለበትን ነገር ሲረዳ ነገሮች እንደ ድሮ ወደ ቀድሟቸው ይመለሳሉ። በዚህ መቶ በመቶ እርግጠኛ ነኝ የተናደደውም ምን ያለውም ጊዜ ደርሶ ጊዜ ነው የሚያስፈልገው ጊዜ ጊዜ የማይፈታው ነገር የለም ጊዜ ሁሉ እና ውድ ቤተሰቦች በጸሎታቸው አስቡ እንግዲህ የሀገር ከገባው እንገናኛለን በጣም የምፈራው ነገር ነው ሱመያም በዚህ ነገር እንዳትሄድ በጣም እፈራ ነበረ ግን አሁን ይሄ ነገር ደግሞ ያው እኔ ፈርዶብኛል። ግዴታ ይሄን ነገር ካላደረኩኝ ሀገሬ መግባት አልችልም። እንግዲህ እስኪ በጸሎታችሁ አስቡ። ሰላም ጤና ይስጥልን። የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አሁን አደን ገብቻለሁ። እንደ እግዚአብሔር ፍቃድ እግዚአብሔር ረድቶኝ አደን ነኝ ያለሁት። በጣም ኃይለኛ ሙቀት ነው ያለው። ማንኛውም ሰው መታወቂያ ከሌለው እሱነቱን የሚገልጸው ነገር ከሌለው ከሰና ከዋናው ከተማ ከሰና ወደ አደን መግባት በጣም ከባድ ነው። እኔ ግን እኔ ችዬ ሳይሆን እሱ አስችሎኝ በቸርነቱ ከሰና አደን ገብቻለሁ። እሱ ምንዴት ነው ፓስፖርት የለኝም፣ መታወቂያም የለኝም። ግን ፎቶኮፒ ነበረኝ። በሱ ሁኔታ ነው ከሰና ወደ አደን የገባሁት። እንደዛም ሆኖ ግን አንድም ቦታ አልተጠየቀውም። እንደ እግዚአብሔር ፍቃዱ ነው፣ እንደ የመኔዎች ተለትሜ አደንገብቻለሁ አደን የገባሁበት ምክንያት አሁን እንግዲህ በባህር ተጉዢ ለመሄድ ነው። ምክንያቱም ፓስፖርቴን የሚሰጠኝ የሱመያን ቤተሰብ ወይም ደግሞ የሱቤያን አድራሻ ካልሰጠውት በስተቀር ፓስፖርቴን እንደማይሰጠኝ ከዛም በኋላ ከፈለግሽ እንደውም አለኝ ገንዘብ ልስጥሽ እና ይሄን ነገር አድርጊልኝ ብሎ ነው የጠየቀኝ እንደዚህ አይነት ቀሸም አስተሳሰብ መጥፎ አስተሳሰብ፣ ያጋጣሚ ሰው አይቻላቅም። ሰይድ እንዳንተ አይነት መጥፎ ሰው ነው፣ አይቻላቅም። ሲቀጥል ደግሞ እኔ የመጣሁት ከሱም ጋር ተነጋግሬ ከሱም ጋር ነገር ይፈታል። ለሁሉም ችግር የሚያስፈልገው ምንድን ነው? ጊዜ ነው። ጊዜ የማይፈታው ችግር የለም። ከጊዜ ጋር ሁሉም ነገር እንሻላ ይፈታል። ባለ ፈቃድ ሁሉም ነገር ይሆናል። አንድ ችግር እንደወረደብን ያ ችግር በአላህ እዝነትና ራህመት የማይፈታ ቢሆን ሁል ጊዜ ላያችን ላይ የወረደብን ላያችን ላይ የደረሰብን ችግር አብሮን የሚቆይ ቢሆን እኔ እንጃ የሰው ልጅ ችለን ራሱ የምንቋቋም አይመስለኝም። ግን አልሐምዱሊላህ አላህ የሚያመጣውን ሁሉ ራሱ ቀልል አድርጎ ያይልናል። አንቺንም አላህ በሰላም ለሀገርሽ ያብቃሽ፣ በሰላም ያስገባሽ። እንግዲህ አቶ ሰኢድ ፓስፖርቱን ይዞ አንቺን በባህር ሸኝቶ የሚያገኘው ጥቅም የለም። ግን ለሱ የመሰለው ለሱ የመሰለው አንቺ እንድትጣሉ ያደረግሽ ስለሆነ፣ ግን የሆነ ሆኗል። ለሱም ይሄ ነገር ጊዜ ሲደርስ ይገባዋል። ሰኢድ እንደዚህ አልነበረም። አይደለም እንደዚህ ጨክኖ ሴትን በባህር እንድትሄድ የማድረግ ሃሳብ እሱ ለሰው በጣም ነበር የሚያዝ ነው። ግን አሁን ላይ ደግሞ ሱባሃን አላ የሰው ልጅ ይቀየራል። የማይቀየር ማንም የለም። ሁሉም ፍጡር ይቀየራል። የሰው ልጅ ባስቀመጥንበት ቦታ ማግኘት አንችልም። ያስቀመጥነውን ዕቃ እራሱ በዚህ ሰዓት ላይ አስቀመጥንበት ቦታ መፈለግ እራሱ ጅልነት ሳይሆን አይቀርም እና አለኩል ያህልን ሁሉም ነገር ለበጎ ነው። ሁሉም ነገር በዚህ መልኩ ከሆነ ብቻ አይዞሽ፣ ሰላም ዬ በሰላም እንድትገቢ ዶ አደርግልሻለሁ ሌት ኢትዮጵያ በሰላም እንዳገባሽ ቤተሰብሽ ጋር እንድትገናኝ። ለሰኢድም ደግሞ አላህ ሂዳያ ይስጠው፣ ልብ ይስጠው፣ ቀልቡን ይመልስለት። ሌላምንም ምንም ማለት አልችልም። ከምር በጣም ያሳዝናል። እኔ ለማስፈራራት በቃ አንቺ ትንሽ እንድትፈሪ ምናምን እንድትደነግጪ የሚያስብ ያክል ለማድረግ መስሎ ነበረ እማ ግን አይደለም። በአሁኑ ጠንቷል። በአሁኑ ጨክኗል። በቃ ሁሉም ሰው እሱ ላይ የሚያደርገው ነገር ሁሉም ሰው እሱ ላይ የሚያደርገው ነገር፣ በተለይ እኛ የምናደርገው ነገር ከሱመያ ጋር እንዳይታረቅ ይመስለዋል ማለት ነው። እኛ ግን ደግሞ ሁላችንም ከሱመያ ጋር እንድታረቁ እንጂ እኮ ከሱመያ ጋር እንድጣሉ፣ እንድራራቁ አናደርግም። ግን ደግሞ እኛ ሁላችንም እያደረግን ያለነውን ነገር አላህና አላህ አዋቂ ነው። አንድ አላህ ካወቀ የሰው ልጅ ተረዳን አልተረዳን እንግዲህ ምንም ማለት አይደለም። የሚያውቀው የልባችንን የውስጣችንን አላህ ነው አይደለ። እንግዲህ ለሰው ተከፍቶ ልባችንን እንደዚህ ከፍተን አመሳይ ነገር ውስጥ ያለውን ነገር ተከፍቶ ቢታይ ኑሮ እኔ በመጀመሪያ ለሱመያ ያሳይ ነበረ፣ ለማንም ሰው ሳላሳይ ማለት ነው። ግን አይቻልማ፣ የማይቻል ነገር ስለሆነ እንጂ አሁን ሰላም ከሱመያ ቀልቧ እንድደፈርስ አደረገ እኔ ጋር እንድንጣል አደረገ። ሰኢዲ አንዳንዴ ዝም ብዬ ሳስበው ማለት ነው አውቆ እኛን ራሱ ራሳችንን እኛን ራሳችንን እየተበቀለን ነው ያለው። አሁን ላይ ቁጭ ብዬ ብቻዬን በቃ ሳስብ ማለት ነው ምን እየተረዳሁ እንደው ታውቃላችሁ፣ የሆነ ጊዜ ብሎኝ ነበረ፣ በቃ እናንተን እስበሳችሁ ሁኔ ላያይዝ ካልኩ በደቂቃ እያይዛለሁ ብሎኝ ነበር። ይኸው በደቂቃ እያያዘን እኮ በቃ መሀላችን ትንሽ ክብሪት ነው ጠጋ ያደረገው ሱብሃንአላህ። እሱ ከመጀመሪያው እሱን እየሰደብን ከመጀመሪያው እሱን እየወቀስን ከመጀመሪያው እንደዚህ ሆነ እንደዚህ አድርገ በዛ ወተ በዚህ ገብተ በተለይ እኔማ አንድ ቀን እንኳን ሀሳቡ ምን እንደሆነ ሳልረዳ በጣም ሁል ጊዜ ከጅምሩ እስከ መጨረሻው ሰድጆ ነበረ። ብዙ ነገርም ተናግሬያለሁ። ለዛ ለተናገርኩት ነገር ግን እኔ አዋን ከእሱ መያገብ አጭሩ ልባቸው ውስጥ የሆነ ክፍተት መፈጠር በመሀላቸው ክፍተት እንዲፈጠር ማድረግ እችላለሁኝ ብሎ የሆነውን ነገር ሁሉ አድርጎ በመሀላችን ክፍተት ፈጠረ ማለት ነው። ታዲያ ሰኢድ ቀላል ሰው ነው ማለት ይቻላል እንዴ? ኧረ ይቻላል እንዴ ሰው? አሁን ለዚህ ነገሩ እሱ ጥፋተኛ እንደሆነ እያወቀ ግን እኔን ለምን አላገዙኝም፣ ለምን ከኔ ጎን አልቆሙም በሚል ብቻ እኔ እናሱ መያ መሀል ክፍተት እንድፈጠር አደረገ። ሰላም እናሱ መያ መሀል ክፍተት እንድፈጠር አደረገ። ይህ ሁሉ የተፈጠረው ለምንድን ነው? በሰይት ተንኮለኝነት፣ ሰዎች በሰይት ተንኮለኝነት ነው። እሱ ተንኮለኛ ባይሆን አንዳንዴ ሽፉ የድሮ ሰኢድ እንዳልሆነ አውቃለሁ እኮ ትንሽም ቢሆን አመም እንዳደረገው ይገባኛል። ግን በዛውም ልክ ደግሞ እኛ መበቀል ነው የሚፈልገው። አሁን ላይ እኛም መበቀል በጣም ነው የሚፈልገው፣ በጣምም ያስደስተዋል። አየሁት እኮ ታውቃላችሁ፣ ይሄንን ነገር እንደዚህ ባያደርግ ኑሮ እኛን እስመሳችን ባያያይዝ ኖሮ ሱመያን ሰኢድ ያደረገው ባጭሩ፣ ምን ታውቃላችሁ? ጓደኞች ለእኔ ጓደኞች አይደሉም፣ ለእኔ አያስቡም፣ ለእኔ አያዝኑም፣ ሁላቸውም እያስመሰሉ ነው ብላ እንድትረዳ ነበረ ማሳሰብ የፈለገው አሳሰባት። እሷም ደግሞ ባጭሩ ተሞኘች። እኛንም ሸወደ፣ እሷንም ሸወደ። በአንድ ድንጋ ሁለት ወፍ ይባችኋል። እንደዚህ ነው በቅንጭላ ጨዋታ አሁን ላይ ሳስበው ሰላምን ራሱ አሁን ላይ ሳስበው ሆን ብሎ ነው ፓስፖርቷን የቀማት። ፓስፖርቷን ቀምቶ በባህር እንድትሄድ በባህር ከባህር ውጭ መሄጃ እንደሌላት ስለሚያውቅ መንገዷን በሙሉ ዝግትግት ያደረገባት አውቆ ነው። ለምን ምንም ነገር ሌላ አማራጭ እንደሌላት ስለሚያውቅ። ይህንን ነገር ደግሞ ያደረገበት ምክንያት ምንድን ነው? እኛን አንደኛ አስበሳችን አያያዘን። ሁለተኛ ነገር እሱ ምን አደረገ? አሁን እኔንም የእሱ አጋዥ አደረገ። አያቂ እኔ እኔ እሱን ስለምጠላት ስለማልደግፈው አሁን ላይ ግን እሱን እንድደግፍ አድርጎኛል በውድም በግድም። ይህንን ነበር እሱ በሰው ዘንድ ማድረግ የፈለገው ሰው እንድረዳው የፈለገው እኔ እሱን እንደማልደግፍ የእሱን ሐሳብ እንደምቃረን ስለሚያውቅ አሁን ላይ ግን በትንሽ ነገር የእሱን ሀሳብ ደጋፊ አድርጎ ቁጭ ከጓደኛ ጋር ምን አደረገ? አለያየን፣ አቃቃረኝ ማለት ነው። ያው እሷን ራሱ እኔ እንኳ ያው ከእሷ ጋር ተጣልች እንደማልጣለ አውቃለሁ፣ ተራርቀ እንደማንራረቅ አውቃለሁ። ግን ለአንድ ቀን ቢሆን ራሱ ከባድ ነው። ግን ቢሆንም ደግሞ ጊዜ ነው እንጂ ሁሉንም ነገር እንደሚስተካከል አውቃለሁ። ይህም ሁሉ ነገር ለምን እንዳደረገን አሁን ላይ ሳስብ ራሴ ራሴ በጣም ነው የገረመኝ ማለት ነው እንዴት አይነት ጨዋታ እየተጫወተብን እንደሆነ ግን ሁሉም ነገር ሆን ብሎ አቅዶበት ነው፣ እያቀደ እያንዳንዷን ነገር ሳያቅድ አይደለም ያደርጋል። እያንዳንዷን ነገር አቅዶ አልሞ እንዳይስት አድርጎ ነው ሰውየው የሚሰራው ሰዎች